ሰላም አባጎዶ ቤተሰቦች እንደምናችሁ። እንኳን ደህና ወደ አባጎዶ ቻናል መጣችሁ እንላለን። እንደምታዩት ጽዳት ላይ ነን። እንደምታዩት ብዙ ቆሻሻ ተከምሯል። ይህ ፕላስቲክ የተለያየ ፌስታሉ ጽዳት ላይ እንደምታዩት ሰው ልጅ ደግሞ ዋናው መሰረታዊ ጽዳት አስፈላጊ ነው። ሁሉም አስቀድሞ ጽዳት ወሳኝ ነገር ነው። ጸናን ጠብቁ እና አስፈላጊ ነው። አዎ እዚህ ነው። ቆሻሻ መጣ እያለ እዚህ ይጥሉታል። በጣም ከባድ ነው። አንዳንድ ሰዎች እዚህ እና እዚህ አሁን ርቀቱን እዩት። እስከ ርቆ እዚህ አሾልኮ እዚያ ከመጣል ለመዛ ቆሻሻ ገንዳ አለ፣ በየጊዜው በየቀኑ

አዎ ትንሽ እንግዲህ ባህር ዳር ውቢቷ ከተማን ያስታውሳል። እንደምታውቁት ዘንባባ ድሮማ አስተው የምትታወቀው ባህር ዳር ናት፣ እና በሀገር ነው ያለው ዘፋኝ፣ እውነቱን ነው። እንደተቀበረበት ሀገር መሆን የለም በድጋሚ ወይም ጉዱ ኳሳ የሚያስተላለፈው መልእክት ነው። ማንም ሰው ያው ከሀገር እንኳ ፖለቲካ በኑሮ ውድነት በአንዳንድ የኑሮ ውድነት እንኳን ዓለም አቀፍ ችግር ነው እየመሰላችሁ ነው እንጂ ትንሽ ምንዛሬ ላይ ትንሽ ይለያይ ይሆናል ነው እንጂ። እና ጽዳት ላይ ነን፣ ቆሻሻው ሁሉ ነው ያን፣ እንክብካቤ ትንሽ እዚህ ላይ ለገዳ ያው አበባ የተለያዩ አበባ ዝርያዎች አሉ። ያው እንደ እንቁጣጣሽ ባይሆንም ለሀገራችን ባይሆንም እንደምታየው ያው ጽዳት ያስፈልጋል። ጽዳት ሁሉም ግድ የለሽ መሆን የለበትም። አሁን ያለውበት እንኳ ድሮ የተማርኩበት ትምህርት ቤት ነው። ያው ብዙ ዓመት ቢያልፍም ያው ለጎብኝነት እየጎበኘን ነው። ያው ብዙ ለውጥ የለም። እንደምታየው ያው ተዘግቷል። ወደ ሌላ ቦታ አልፈዋል፣ ስራ አልፈውታል። እንደምታየው ፌስታሉ፣ እንክብካቤ የለም ዝም ብሎ ሀገራችንም አንዳንድ ቦታዎች በጣም ብዙ ለውጦች አሉ። በሚገቡ በተለየ ሁኔታ አሁን እንደምታዩት የጊዜው ወይ ግድየለሽ ሰዎች አሉ አንዳንድ ለውጥ የለውም። ያው ወደ አስራ ሰባት ዓመት ገደማ ነው እንደማየው ከሆነ ብዙ ለውጥ የለውም። ያው እንደምትታረጌ ቦታ ነው ወይ ግል፣ ሁለት ዓመት ተምሬበት አለው አስራ ሰባት ዓመት ቢያፈም ለውጥ የለም እና እንፅዳት በጣም ጽዳት ንጽህና ወሳኝ ነገር ነው። ለሁሉም ነገር ስራ ከመጀመር በፊትም ንጽህና አስፈላጊ ነው። በአይነኛ ስለምትከታተሉ አመሰግናለሁ። ላይክ፣ ሼር፣ ሰብስክራይብ ስለምታረጉ ውድ የሀገር ልጆች በጣም አመሰግናለሁ። እወዳችኋለሁ፣ አከብራችኋለሁ። እንተባበር እኛ በኛ ያው ኢትዮጵያ እንደምታወቁት ሰፊ እንኳን የሌላን ሀገርም ያላመድ ነው። እኛ አንዳንዴ ደግሞ ራሱ አሮበት የሌላ መምሰል የሆነ የመጣ ነው ይመስለኝ እንደኔ ሀሳብ።